መጽሐፈ ሲራክ ምዕራፍ 50 ገናና የሆነ የካህና ልጅ ስምዖንም ደገናው እና ምስግነው። በዘመኑ ቤተ መቅደስን ሰራ። በዘመኑ ሄሮድስ ወልደ ሀንደ ፌር ቤተ መቅደስን ሰራ። ቤተ መቅደስንም ከቀድሞ አስፍቶ ሰራ። ሊቀ ካህኑ ስምዖንም ቀጭን ልብስን ሰራ። በዘመኑም የውሃዎችን ምንጮች አልደረቁም። የጉድጓዱም ውሃ ብዛቱ እንደ ባህር ውሃ ሆነ። ወገኖቹንም ከመከራ የሚያድናቸው እሱ ነው። የአገርም ፍለጋ መረመረ፣ የእስራኤልንም ጠላት አጠፋ። በእስራኤልን መመለስ ተመሰገነ። የቤተ ቅረብ መቅደስንም መጋረጃ ገልጦ በገባ ጊዜ በደመና ግላጭ የሚወጣ ኮከብ ደስ የሚያሰኝ በምላት ቀንም ጨረቃ ደስ የምታሰኝ እርሱም እንደዚያ ደስ ያሰኛል። እግዚአብሔር በፈጠረው በጠፈር ሆኖ የምታበራ ፀሐይ ደስ እንድታሰኝ፣ በቀስተ ደመናም ሳለ ብርሃን ደስ እንዲያሰኝ፣ በሚያዝያ ወራት የሚያብብ ጽጌረዳ፣ በውሃ መፍሰሻ ያለ የሚያፈራ ተክል፣ የደጋም መስኖ ባዝመራ ወራት ደስ እንደሚያሰኝ፣ በጥና እሳት ላይ ያለ ነጭ ጣን ተመትቶ የተሰራ የወርቅ ዕቃ ፍሬዋ ብዙ የሆነ የዘይት እንጨት በጌጥ ላይ ያለ የከበረ ዕንቁ በደመና በታች ያለ ረጅም የሆነ ሰኖባር እንጨት ደስ እንደሚያሰኝ እርሱም እንደዚያ ደስ ያሰኛል። የሚመካበትን ልብስ በለበሰ ጊዜ ወደ መሰዊያውም እርከን በወጣ ጊዜ በተለየ በጌትነቱም ልብስ በተመሰገነ ጊዜ ስራውን በሚሰራበት ቦታ ቆሞ ከካህናት እጅ የመስዋዕቱን ስጋ በተቀበለ ጊዜ ያ ደስ እንዲያሰኝ እንደዚያ ደስ ያሰኝ ነበር። ወንድሞቹ በዙሪያው ቆመው ይጋረዱት ነበር። ዘንባባም ፍሬውን እንደ ካብ ይክቡት ነበር። የአሮንም ልጆች ሁሉ ጌጣቸውን ለብሰው ይከቡት ነበር። በእስራኤል ወገኖች ሁሉ ፊት በእጃቸው የእግዚአብሔርን መስዋዕት ይዘው ይቆሙ ነበር። መስዋዕቱም ስራቸውን ይሰሩ ነበር። ሁሉን የሚገዛ የእግዚአብሔርን መስዋዕት ያዘጋጁ ነበር። የወይኑን መስዋዕት ይዞ እጁን አነጻ፣ የወይኑን ዘለላ ደምም አፈሰሰ። ንጉሰ ነገስት እግዚአብሔር በጎ መዓዛ አድርጎ ሊቀበለው በመሰዊያ መሰረትም ያፈሰው ነበር። የአሮንም ልጆች ምስጋናውን ይናገሩ ነበር። ተመቶ የተሰራ ነጋሪትንም ይመቱ ነበር። በእግዚአብሔር ፊት መታሰቢያ ሊሆን ቃላቸውን ያሰሙ ነበር። የዚያን ጊዜ ሕዝብ ሁሉ አንድነት ያርፉ ነበር። በምድር ላይ እግር ከግንባር አድርገው ይሰግዱ ነበር። ሁሉን ለሚገዛ ገናና ለሆነ ለጌታቸው ለእግዚአብሔርም ይገዙ ነበር። የሚያመሰግኑ ካህናቱም በቃላቸው ያመሰግኑት ነበር። የቃላቸው ዜማ ጩኸትም ቤቱን ይመላው ነበር። ህዝቡም ገናና ወደ ሆነ ወደ እግዚአብሔር ይለምኑ ነበር። በእግዚአብሔር ህግ ጸንተው ስራቸውን እስኪጨርሱ ድረስ ይቅር በሚል በእግዚአብሔር ፊት ይለምኑ ነበር። ስራቸውንም ይሰሩ ነበር። ከዚህም በኋላ ወርዶ የእግዚአብሔርን በረከት በአንደበቱ ይሰጣቸው ዘንድ በስሙ የሚመኩ ዘንድ በእስራኤል ልጆች ወገኖች ሁሉ ላይ እጁን አነሳ። እግዚአብሔር በረከቱን ያሳይ ዘንድ ዳግመኛ ሰገዱ። አሁንም ስራቱ ማዕዘን ብዙ ታምራት ያደርግ ከእናታችን ማጸን ከተወለድን ጀምሮ ዘመናችንን የሚያበዛ እንደ ቸርነቱ ይቅርታውን የሚያደርግልን የልቦና ተድላ ደስታንም የሚሰጠን በዘመናችንም ፍቅር አንድነትን የሚያደርግ ይህ ዓለም ጸንቶ በሚኖርበት ዘመን ለእስራኤልም ፍቅር አንድነትን ያደረገ በቸርነቱም ከእኛ ጋር የታመነ በዘመናችንም ከመከራው ያዳንን የሁሉን ፈጣሪ ያመስግኑት። ሰውነቴ ሁለት ወገኖች ጠላች፣ ሦስተኛው ግን ወገን አይደለም። በፍልስጤምና በሰማሪያ ተራራ የሚኖሩ ሰዎችን ሰውነቴ ጠላች። በሰቂማ የሚኖሩ የአሞራውያን ሰዎች ወገኖች አይደሉም። ከልቦናዬ ጥበብን ያነቃኋት የኢየሩሳሌም ሰው የአልዓዛር ልጅ የመሆን እኔ ኢያሱ ሲራክ የምክር አዝናትንና የጥበብን ትምህርት በዚህ መጽሐፍ ጻፍኩ። የሚያውቅ እንደዚህም ይህንን የሚያደርግ ሰው የተደነቀ ነው። የሚራቀቅ ይህንንም የሚያስተውለው ሰው የተደነቀ ነው። ልጄ እግዚአብሔርን ሁል ጊዜ በፊትህ አድርገው፣ የእግዚአብሔር ብርሃኑ መገለጫው ነውና፣ ይህን ያደረገ እግዚአብሔር ሁሉን ይችላል።